ሀገር የምታልመውን ውጤት እንድትጨብጥ ከነጣጣይ ትርክቶች እርቃ አሰባሳቢ ትርክቶችን በመያዝ መጓዝ እንዳለባት ብዙዎች የሚስማሙበት እውነታ ነው። የበርካታ ታሪክ ባህል፣ ቋንቋና ሃይማኖት ባለቤት ለሆነችው ኢትዮጵያ ያሏትን የትርክት ሀብቶች ወደ አንድ ማምጣትና ለአንድ ሀገራዊ እድገት አላማ ማዋል አሁን ላይ በስፋት እየተሰራበት ቢሆንም ቀሪ የቤት ስራዎች ግን አሉበት። እነዚህን የቤት ስራዎች ከዳር ለማድረስና የጋራ ትርክትን ለመገንባትም የወጣቶች ድርሻ ከፍተኛ ነው። ሀገራዊ አንድነትን ይበልጥ ከፍሎ እንዲወጣ ገዥ የሆኑ ትርክቶቻችን ማጽናት እና ማስረጥ ያስፈልጋል። ስለዚህ ትልቁ ጥቅሙ ሀገራዊ አንድነትን ለማስቀጠል የምንፈልገውን ኢትዮጵያን ለመገንባት መግባባት ይጠይቃል፣ መደማመጥ ይጠይቃል። አንድነትን ይበልጥ ጎልቶ በዚች ሀገር ላይ ሊወጣ ይገባል። ያ ባልሆነበት የምንፈልገውን ሁለንተናዊ እድገትን ለማምጣት እንቸገራለን። ስለዚህ ያንተ ሃይማኖት የኔ ሃይማኖት እንደሆነ፣ የአንተ ብሔር የኔ ብሔር እንደሆነ፣ ባንተ ያንተ ቋንቋ የኔ ቋንቋ እንደሆነ ስናምን ነው ሀገርን ማጽናት መገንባት እንችላለን። ኢትዮጵያ የወል ትርክት ያስፈልጋታል ነው ትልቁ። የወል ትርክት ያስፈልጋል ካልን ደግሞ ምላሽ መስጠት ያለብን እኛው ነን ማለት ነው። ለዚህ ደግሞ ዋና ተዋናይ ያለበት ወጣቱ ነው ማለት ነው። የኢትዮጵያ ውስጥ ወልድ ትርክት ያስፈልጋል። ነጠላ ትርክት ለኢትዮጵያ አስፈላጊ አይደለም፣ ኮምፓቲብል አይደለም ከኢትዮጵያ ነባራዊ ሁኔታ። ይህ ከሆነ ደግሞ የወልድ ትርክትን ማምጣት ይገባናል ማለት ነው። እኛ ወጣቶች ያደገች፣ የተለወጠች፣ የሰለጠነ የፖለቲካ ባህል ያላት ኢትዮጵያን እንፈልጋታለን። እንዲህ ላለው ተግባር ሁሉም ኢትዮጵያዊ በወንድማማችነትና ህትማማችነት መንፈስ አንድ ሁነን ከቆምን የምንፈልጋትን ኢትዮጵያ መገንባት እንችላለን፣ የሚሉት ወጣቶቹ ያለንን አቅም በህብረት ሁነን ሀገራዊ ሚና ልናውለው ይገባል ይላሉ። ሀገር እንድታድግ እኔ ድርሻ አለኝ። እዛ ያለው ህመም የኔ ህመም እንደሆነ የሚረዳ ትውልድ ሊኖረን ይገባል። ካልሆነ እዛ አካባቢ የሚፈጠረው ችግር አይ እኔ አይመለከተኝም የሚል ትውልድ የገነባ በሄድክ ቁጥር ዞሮ ዞሮ የምንፈልገውን ሀገር መገንባታችን ሶ ሀገር አንድነትን ለማምጣት የመጀመሪያ ቀዳሚ የሚሆን መከባበርን፣ መደማመጥን መጻኢ የወጣቱን ተጠቃሚነት ለማረጋገጥ ቁጭሎ በሀሳብ የበላይነት በዲሞክራሲ ልምምዱን ወጣቱ የሚፈልገውን ጥያቄ ካለ በሀሳብ ልዕልና የሚያምን ወጣት እየተገነባ መምጣት መቻል አለበት ማለት ነው። አንድነትን በመስበክና አንድ ሆኖ በመስራት ወጣቱ ትልቅ አቅም ያለው ነው። አንዱ አንዱ ካንዱ ሀሳብ ሼር ሲደራረግ ትልቅ አቅም ስላለን ያንን አቅማችንን አንድ ላይ በመሆን ማውጣት፣ ሚዲያው ላይ ደግሞ ከፍተኛ ነገር መስራት የሚችለው አቅም ያለው ወጣቱ ነው እና በዛ መንገድ ጉልበቱን፣ አቅሙን ማውጣት አለበት ብዬ አምናለን። ኢትዮጵያ ዳይቨርስቲ እንደሆነች ሁላችን እናምናለን ኢትዮጵያውያን ማለት ነው። ይሄ ከሆነ ደግሞ ዳይቨርስቲ የሆነች ሀገርን አንድ የሚያመጣ የማያከፋፍል እሳቤ ያስፈልጋል ማለት ነው። የትኛውም ፓርቲ ይሁን የትኛው እሳቤ የሚያራምድ አካል ይሁን። ስለዚህ ኢትዮጵያን እንደ ኢትዮጵያ የሚፈልግ ከሆነ ኢትዮጵያን እንደ ሀገር የሚወድ ከሆነ ይህን እሳቤ ኢንተርታይን ማድረግ መቻል አለበት ማለት ነው። ምክንያቱም ባህላችን የተለያዩ ባህሎች እንደተጠበቀ ሆኖ፣ ብሔራችን የተለያዩ ብሔር ብሔረሰቦች እንደተጠበቁ ሆኖ፣ ሃይማኖታችን በተመሳሳይ እንደተጠበቁ ሆኖ፣ የየራሳችን ግል ማንነታችን እንዲሁም የየራሳችን ቡድን ማንነቶችን ይዘን ተፋቅረን ጠንካራ የሆነ አንድነት የምንገነባበት ነው ማለት ነው። በእርግጥም አሰባሳቢና ገዢ ትርክትን በመገንባት አንድ ለመሆን የሚያስችሉ በርካታ እርሾዎች ያሉባት ኢትዮጵያ ይህንን አስፋፍቶ መስራት ያስፈልጋል። ለዚህም ባለፉት ጊዜያት ወጣቶች የጋራ ትርክት የመገንባት ሚናቸውን በአግባቡ እንዲወጡ በኪነ ጥበብ የተዋዙና አካታች ውይይቶች ሲከወኑ ቆይተዋል። ይህን ገዢ ትርክት በኪነ ጥበብ፣ በስፖርታዊ ውድድሮች በጥያቄና መልስ በፓናል ውይይቶች በበጎ ፈቃድ ስራዎች በመሳሰሉት ተግባራት ማህበረሰቡ ውስጥ እንዲሰርጽ እና አሳሰቡ መሰረት እንዲዝ ሰፊ ስራዎች ተሰርተዋል ማለት ነው። ይህም ውጤቱ እየታየ ነው። ቪዚብል ነው። በከተማችን ባሉ አሁን አጠቃላይ ልማት ስራዎች ላይ የወጣቶች ተሳትፎ እጅግ በጣም የተሻለ ደረጃ የሚባል ደረጃ የሚገለጽ ነው። በህዝቡ ማዕከል የወንድማማችነት የተማማችነት እሳቤ የአብሮነት፣ የመደጋገፍ የመተባበር ባህል ከጊዜ ወደ ጊዜ እየጎለበተ ነው የመጣው። ለዚህም እስካሁን ወጣቶች ሰፊ የፖለቲካ ተሳትፎ በማግኘት ሀሳባቸውን የመግለጽና ለሀገራዊ እድገት እንዲያበረክቱ መደረጉ ለተሰሩት ስራዎች ማሳያ ነው የተባለ ሲሆን የዳበረና ትውልድን የሚሻገር አንድነትን ለመገንባት እንደሚሰራም ተጠቁሟል። አሁን ያሉትን አዳዲስ እይታዎች ጨምሮ የወጣቶች ተሳትፎ በተሻለ ሁኔታ እንዲደርስ አሁን ካለው ማለት ነው ይሄ የአንድነት የመተባበር በህዝቦች ማዕከል የመቻቻል፣ የአብሮነት፣ የወንድማማችነት፣ የተማማችነት የሚባሉ አስተሳሰቦች በበቂ ሁኔታ በበቂ ሁኔታ ዳብረው የኢትዮጵያ ህብረ ብሔራዊ አንድነት ጉዳይ የሆነ ጥያቄ የሚነሳበት ሳይሆን መሰረት ይዞ ከትውልድ ትውልድ የሚተላለፈ አስተሳሰብ እስኪሆን ድረስ በስፋት ይሰራል። ስለዚህ የወጣቶች የፖለቲካ ተሳትፎ እያደገ የመጣ ነው ብሎ መውሰድ ይቻላል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ለሶስት ወራት ያህል ገዥ ትርክትን ለማስረጽ የመደመር ትውልድ ሚና በሚል መሪ ሀሳብ ወጣቶች የጠራ የመደመር ግንዛቤ እንዲኖራቸው በማድረግ በኩል ሲሰራ ቆይቱ በዛሬ ዕለት የማጠቃለያ መድረኩ ተካሂዷል።